ተመልካቾች ከኢትዮጵያ ቴሌቪዥን የአዲስ ቀን መሰናዶ ነው እየተከታተላችሁ የምትገኙት። ቀደም ሲል በሀገር ጉዳይ ያነሳውን የጤና መድን አገልግሎት ስርዓትን በቀን በዜና ኢትዮጵያ እንዲሁም ደግሞ ምሽት በኢቲቪ 57 ሌሎች መረጃዎች ታክለውበት ወደ እናንተ የሚቀርብ ነው የሚሆነው። አሁን ሰዓቱ የዶት ስትሪም ነው። ባልደረባችን ንብረት የተሆነ ቀደም ሲል የነገረንን የሚያስገራርሙ መረጃዎች ይዞ ተከስቷል። መቀጠል ይቻላል። እንኳን ደህና ቆያችሁ። መልካም እንግዲህ እስክሪን ላይ እንደምንመለከተው በትላንትናው ዕለት የኢትዮጵያ ቴሌቪዥን ባልደረባችን ጋዜጠኛ ቶማስ ሀይሉ ወደ ለሚኩላ ክፍለ ከተማ ወረዳ 3 በማቅናት የአገልግሎት አሰጣጡን ራስዎ ይተቀ የአገልግሎቱ ተቀባይ ሆኖ የአገልግሎት አሰጣጡን የፈተሸበት ዜና በጣም ማህበራዊ ሚዲያው ላይ ከወጣ በኋላ በርካቶች እየተነጋገሩበት ነው ያለው። እንግዲህ ጋዜጠኛ ቶማስ ኃይሉ ወደ ወረዳው መታወቂያ ለማውጣት ይሄዳል። በዛ የጠየቀበት መንገድ እና ከባለሙያ የተሰጠው ምላሽ በጣም የሚገርም ሌሎች ሰዎችም አገልግሎቱን ፈልገው ሲሄዱ የሚሰጣቸው ምላሽ በጣም የሚያሳቀቅ መሆኑን ተመልክተናል። ና በርካቶች ማህበራዊ ሚዲያ ላይ ዜናውን ካወጣን በኋላ ትናንት ቶማስ ኃይሉ ጋዜጠኛ ስለሆነ ነገሩ እንደውም ወደፊት ወጣ እንጂ አንድ ቀን ተመለስና ነገና በየወረዳዎች የተለመደ ሀሳብ ነው እና በደንብ ኢትዮጵያ ቴሌቪዥን ጥሩ ዜና ነው የሰራው የሚል ጥሩ ኮሜንቶች ና በተለይ ማህበረሰቡ መማረሩን የሚያሳዩ የመታወቂያ ጉዳይ አዲስ አበባ ውስጥ ሰፋ ያለ ችግር እንዳለና ነገና ይሄ ተገልጋዩን የማመላለስ ጉዳይ በከፍተኛ ሁኔታ እንዳለ በየወረዳው ኮሜንት መስጫ ላይ ሀሳባቸውን ያጋሩ ማህበራዊ ሚዲያው ላይ ሰዎች በጣም በርካቶች ናቸው። ቶማስ ኃይሉና የባለሙያው ንግግር እናንተ ዜና ላይ እንደተመለከታችሁ ትንሽ ሴፍቲ የሚሰጥ አይደለም። ከአንድ ባለሙያ ለተገልጋይ የሚሰጥ ምክንያት አይደለም። አንደኛ ስርጅ መልስ አይደለም እየሰጠ ያለው። አንድ መታወቂያ ለመስጠት የተቀመጠ ስታንዳርድ አለ። አሁን ደግሞ አገልግሎቶች በጣም ቴክኖሎጂ ቴክኖሎጂ በቴክኖሎጂ እየተሰጡበት ባለ ዘመን ተገልጋይን ነገና እና ዛ ቁጭ አድርገሽ የምታንገላችበት መንገድ በጣም ማህበራዊ ሚዲያው ላይ በጣም መነጋገሪያ ሆነዋል። የአዲስ አዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲም በዚሁ ጉዳይ ላይ መግለጫ አውጥቷል። የኢትዮጵያ ቴሌቪዥን የሰራውን ዜና እውቅና ሰጥቶ በተለይ በዛ ባለሙያ ላይም ሕጋዊ እርምጃዎች እንደሚወሰዱን አሁን ከስራ እንደታገደ መግለጫን ጨምሮ አውጥቷል። እንግዲህ መገናኛ ብዙኃን በተለይ እንዲህ አይነት ጥቆማዎችን መስጠታቸውን አጠናክረው መቀጠል እንዳለባቸውም ሁሉም ኤጀንሲው በመግለጫው አክለዋል። ኢትዮጵያ ቴሌቪዥንም እንግዲህ በተለይ እንደዚህ ሰዎች በየቀኑ የሚንገላቱባቸውን ጉዳዮች ወደፊት በማምጣት መፍትሄ ያሰጠበት መንገድ በማህበራዊ ሚዲያው ላይ በጥሩ ሁኔታ እየተነሳ ነው። ሰዎቹም እንዲህ አይነት በርካታ ተቋማት ላይ ክፍተቶች አሉ፣ በዛው ልክ ደግሞ ተገልጋይን አክብሮ የሚሰሩ በርካታ ተቋማት አሉ። ነገር ግን ውስን የሆኑ ተቋማት ላይ እንዲህ አይነት የከፋ ጉዳይ እንመለከታለን ና መገናኛ ብዙሃን እንዲየወረዱ መመልከት ና ህዝቡን ማየታቸው ጥሩ ነው የሚል መረጃ ማህበራዊ ሚዲያ ላይ በሰፊው እየተነጋገረበት ያለው መረጃው አንዱ ይሄ ነው። ሁለተኛው መረጃ የሚወስደኝ የሜቄዶኒያ ጉዳይ ነው። እንግዲህ ሜቄዶኒያ ባለፉት ከአርባ አራት ቀናት ዛሬ አርባ አምስተኛ ቀኑን ይዟል የገቢ ማሰባሰያ መርሃ ግብር እያከናወነ ነው ያለው። እስካሁን ድረስ ወደ ስምንት መቶ ሚሊየን ብር ማሰባሰብ ተችሏል። እንግዲህ ወደ አምስት ቢሊየን ነው ለመሰብሰብ እቅድ የተያዘው። እስካሁን ድረስ ከተለያዩ ግለሰቦችና ከተቋማት ይህን ያህል ብር ተሰብስቧል። አሁን የመቄዶኒያ ሰዎች በተለይ የተቋማት ተሳትፎ አነስተኛ እንደሆነ አሁንም እያነሱ ነው። ግለሰቦች በተቻላቸው አቅም ጥረት እያደረጉ እያገዙ ነው። እንዲሁም ደግሞ በቀጥታ ስርጭት የተለያዩ የአርቲስቶችና የሃይማኖት አባቶች በመገኘት ይህን መርሃ ግብር እያገዙ ነው ያሉት። ግን አሁን በተቋማት ደረጃ እየተሰጡ ያሉ ድጋፎች አነስተኛ ናቸው፣ እነዛ ቢቀጥሉልን የታቀደውን እቅድ ማሳካት ይቻላል የሚል ሀሳብ ነው የሰጡት። እስካሁን ድረስ ግን ወደ 800 ሚሊየን የሚደርስ ብር ተሰብስቧል። ሌላኛው መረጃ ወደ ጭሮ ይወስደናል። እንግዲህ ጭሮ አንድ ከባድ መኪና ይገለበትና ያንን ለማንሳት የሚሄድ ክሬን መንገድ ላይ ራሱ ተገልብጦ ያው አነጋጋሪ ሆኗል። ማህበራዊ ጉዳዩ ላይ ማህበራዊ ሚዲያው ላይ በተለይ እንግዲህ የትራፊክ አደጋን ስታነሱ በጣም ኢትዮጵያ ውስጥ በየቀኑ የሞት ዜና የምንሰማበት ሆኗል ና ይሄኛው ደግሞ በጣም ለየት የሚለው ነው። እንግዲህ አንድ አንድ ተሽከርካሪ ወድቆ እሱን ለማንሳት የሚሄድ በዛው መንገድ ከገባ የጥንቃቄ ነገሮች በጣም መታሰብ እንዳለባቸው የሚያሳይ ነው። ፖሊስ ያው የአደጋውን ሁኔታ እያጠራ እንደሆነ መረጃ ሰጥቷል ግን የፍጥነትና የተለያዩ ጉዳዮች በተደጋጋሚ ይወጣሉ ከዚህ ከትራፊክ አደጋ ጋር ተያይዞ። ይህም እንግዲህ አንድ መኪና ለማዳን ይሄድሽ ደሞ ራስሽ ወድቀሽ ሌላ አደጋ ማድረስ በጣም አስገራሚ ጉዳይ፣ በተለይ በዚህ ሰሞን እየሰማናቸው ያሉ የትራፊክ አደጋዎች በጣም የበርካቶችን ሕይወት እየቀጠፈ ያለ ያው የትራፊክ አደጋ ጉዳቱ ይታወቃል። የሰውን ሕይወት ይቀጥፋል፣ ከፍተኛ አካል ጉዳት ያስገኛል። በንብረት ላይ የሚያደርሰው ጉዳትም ዝቅተኛ አይደለምና እንደተባለው በተለይ በቴክኒክ በኩል ያሉት ነገሮች እንዳሉ ሆኖ ከጥንቃቄ ጋር በተለይ ከሾፌሮች ከጥንቃቄ ከፍጥነት ጋር ያሉትን ቢታይ መልካም ነው። ምክንያቱም ዛሬም ነገም የሰውን ህይወት እየቀጠፈ ስላለ ማለት ነው። አሁን ደግሞ የዝናብ ወቅት ነው። የዝናብ ወቅት ሳይጠበቅ ነው እንግዲህ ይሄኛው ዝናብ አሁን እየተስተናገደ ያለው እና ለወትሮ ክረምት ላይ ነው ዝናቡ የሚጠበቀውና ዝግጅት የሚያደረጉት ተሽከርካሪዎች በዚያ ወቅት ነው። አሁን ግን ይሄኛው ራሱ የዝናብ ወቅት ራሱን የቻለ ጥንቃቄ ስለሚፈልግ ከማሽከርከር ጋር በተያያዘ የበለጠ ጥንቃቄ የሚፈልግበት ወቅት ላይ እንገኛለን። በጣም እውነታችሁ ነው። በተለይ ይሄ የዝናባም ወቅት አዲስ አበባም ታያላችሁ ትንሽ የዝናብ በመጣ ቁጥር መንገዱ እንዴት እንደሚዘጋጋና ጥንቃቄዎች በጣም እንግዲህ ተሽከርካሪን የምንጠቀመው አንድ ስራ ለማቀላጠፍ ቶሎ ለመድረስ እና ጊዜ ለመቆጠብ ነው። ግን በዛ ልክ የሰውን ሕይወት መብላት እናንተን ማለት የለበትም። እኛን ሊያግዝ የመጣ ቴክኖሎጂ እኛን ሊበላ አይገባም። እና ስለዚህ በጣም ጥንቃቄዎች ያስፈልጋሉ። አንዱ መረጃ ይሄ ነው። ሌላኛው መረጃ ይሄ ወደ ውጭ ይወስደናል። እንግዲህ ሩሲያ ውስጥ የሆነ ጉዳይ ነው። ከጓደኛው ጋር ውርርድ ለማሸነፍ በሚል ሁለት ሺህ ቁጭ ብድግ ይሰራል አንድ ወጣት እና ይሄን ከጨረሰ በኋላ ውርርዱን በድል ካጠናቀቀ በኋላ የህመም ስሜት ይሰማዋል። የተለያዩ ምልክቶችን ያሳይና ወደ ጤና ጣቢያ ሲሄድ ኩላሊት በሽተኛ ይሆናል በዚሁ ምክንያትና እንዲህ አይነት እንቅስቃሴዎችን ስንሰራ ምን አይነት የሙያዊ ጥንቃቄ ይደረግባቸዋል። እንግዲህ ይሄ አንድ ውርርድን ለማሸነፍ በሚል ሁለት ሺህ ያለማቋረጥ ነው ቁጭ ብድግ የሰራውና እንዲህ አይነት ስራዎችን ስንሰራ በጤናችን ላይ ምን ያመጣል የሚለው በጣም መታሰብ ያለበት ጉዳይ ይመስለኛል። ኦዲት ሴንትራል ይዞት የወጣው መረጃ ነው። በጣም በርካቶች እየተነጋገሩበት ነው። ከጓደኛ ጋር ውርርድ ለማሸነፍ ብለ በጣም ተከፍሎ የማይገኝ ጤና ነው የምታጣው። እንደ ኩላሊት አይነት ደግሞ በጣም ከባድ ከሚባሉ የበሽታ ዝርዝር ውስጥ የሚገኙ ናቸው። እንግዲህ በቀጣይ በሚደረጉ ምርመራዎች የልጁ ጤንነት አሁን የተሻለ ሁኔታ ላይ እንደሆነ መረጃ ያመለክታል። ነገር ግን በእንዲህ አይነት ጥንቃቄ በጎደላቸው እንቅስቃሴዎች የትኛው የሰውነት አካላችን እንደሚጎዳ እናቅምና ሩሲያ ውስጥ ሆነ ብሎ ኦዲሴ የተራልዞት የወጣው መገናኛ መረጃ በርካቶች እየተነጋገሩበት ያለ ጉዳይ ነው። መደበኛ የአካል ብቃት እንቅስቃሴ ለማድረግም እኮ ከቀላል ነው የሚጀምረው ና የስፖርት ጉዳት በነገራችን ላይ በጣም ትልቁ ጉዳት ነው በቀላሉ መመለስ የማይችል ነው ተብሎ ይነሳል ና ሁልጊዜ የአካል ብቃት እንቅስቃሴ አድርጋለሁ ብሎ የሚያስብ ሰው ስቴፑ እንዲከተል ወይም ደግሞ ሂደቱ እንዲከተል ከቀላሉ እንዲጀምር ይመከራልና ና ምናልባት በአንዴ ይህን ሁሉ ቁጭ ብድግ በመስራቱ የመጣው ነገር በጣም አስደንጋጭ፣ በጣም አስተማሪ ነገር ይመስለኛል። እንግዲህ እኛም ሀገር የተለያዩ ስፖርቶች በየቦታው ይከናወናሉ። ሙያዊ ነገሮች ቢታከልባቸውና ከጤና ጋር የሚያያዙ ነገሮች ብናስተውል መልካም ነው በሚል ይሄን መረጃ ወደዚህ አምጥተነዋል። የመጨረሻው መረጃ የሚሆነው ጃፓን ውስጥ በጣም የሚያስገርም ጉዳይ ነው። ይሄ የለቅሶ ትምህርት ቤት ጀምረዋል እንግዲህ እኛ ሀገር ውስጥ ልቅሶን በተለያየ መንገድ እናያለን። ወይ ሀዘን ሲገጥምህ ወይም ደግሞ ከመጠን በላይ የሆነ ደስታ ሲያጋጥምህ በደስታ ሲቃ ውስጥ የምታለቅሰው ልቅሶ አለ። ጃፓን ውስጥ ግን ልቅሶን የሚያለማምድ ወይም ደግሞ ልቅሶን የሚያስተምር ትምህርት ቤት እንግዲህ በርካቶችን እያነጋገረ ያለ ጉዳይ ነው። ቢቢሲ ይዞት የወጣ መረጃ ነው። ሌሎች ከዛ በኋላ በርካታ ማህበራዊ መገናኛ ብዙሃን እየተቀባበሉት፣ እኛ ሀገር ውስጥ በውጭም በርካቶች እያወሩበት ነው ያለው ሌላው እዚህ ውስጥ መነጋገሪያ ሆኖ መጣው የልቅሶ ትምህርት ቤት መጀመሩ ብቻ ሳይሆን ልቅሶን ከጤና ጋር ያያዙበት ነውና በርካታ መገናኛ ብዙ ላይ እናንተም አይታችሁት ከሆነ በርካቶችን እያነጋገረ ያለ መረጃ ነው። አዎ ይልቅ ከሳቅ ከሚገኘው የጤና በረከት ባልተናነሰ በማልቀስ ማልቀስ ደግሞ ይላል፣ እንባ አውጥቶ በደንብ አድርገው ማለት ነው፣ ስቅ ስቅ ብሎ ማልቀስ የሚለው ማለት ነው። እሱ ከፍተኛ የሆነ ጠቀሜታ ያስገኛል ብሏል። እንግዲህ በትምህርት ደረጃ መሰጠቱ ደግሞ ለየት ያደርገዋል እንግዲህ የተለያየ ሳይንስ ሳይንሳዊ መንገድ በደንብ እንደዚህ ነው ብለው ጥናት ይወጡ የሉም። ግን ጃፓን ውስጥ በዚህ ዘርፍ የሚያስተምሩ መምህራን የጤና ጥቅም አለው በሚል ትምህርት ቤት ከፍተው ሰዎቹን እያሰለጠኑበት ያለ ጉዳይ ሆኗል። እናመሰግናለን። ንብረቴ